ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቲዩብ ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ ዛሬም እንደተለመደው በአንድ ጠቃሚ ትምህርት ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራቸው የፈለግኩት አንጆቶንሲን ኮነርቲቭ ኢንዛይም ኢንሂቢተር ድራግ ብለም ጠራቸው እንደ ኢናላፕሪል፣ ሊዝኖፕሪል፣ ካፕቶፕሪል እና ራምፕሪ የሚባሉ የአንጆቶንሲን ኮነርቲቭ ኢንዛይም ኢንሂቢተሮችን ሰዎች ለግፊት ለልብ ህመም፣ ለኩላሊት ህመም ይወስዳሉና፣ ነገር ግን ብዙ ጊዜ ምን ምን ኮምፕሌን ይቀርባል? ከፍተኛ ደረቅ ሳል እና ሰውነታችን ያብጣል። ስለዚህ ምን ማድረግ አለብን የሚለውን ለእናንተ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ናችሁ፣ ሰብስክራይብ ማድረግ አትርሱ። ተወደዳችሁ፣ ደግሞ ላይክና ሸር አድርጋችሁ የተለያዩ ሰዎች እንዲማሩበት አድርጉ። ነባር ቤተሰቦችም የኢትዮ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማሩበት ላይክና ሸር ማድረጋችሁን አትርሱ። አብራችሁን ይቆዩ። እንደምታውቀው እንግዲህ አንጂዮተንሲን ኮንቨርቲንግ ኢንዛይም የሚጠር ለምጠራቸው ድረጎች ብዙ ጊዜ ለግፊት ለልብ ህመም ለኩላል ህመምና አሁን እንዳ ነው ለደም ግፊት ይታዘዛል ማለት ነው። እነዚህ መድኃኒቶች እንግዲህ እንደምታውቀው አንጆተንሲን ዋንን ወደ አንጆተንሲን ቱ እንዳይቀየር ነው አክት የሚያደርጉት ማለት ነው። ስለዚህ በዛ ሂደት ውሃና ከፍተኛ የሆነ ሶዲም እንዳይጠራቅ ማድረግ ይቻላል ማለት ነው። ስለዚህ ያ ነው። ብዙ ጊዜ ግን የተለያየ ሳይድ ኢፌክት አለው ይህ መድኃኒት። ለምሳሌ ድራይ ካፍ ወይም ደግሞ ደረሳል ያመጣል። የፖታሲም መጠን እንዲጨምር ሊያደረግ ይችላል። እዚህ በተጨማሪ ደግሞ አሁን እንዳልነው አንጆ የደማ ወይም ደግሞ ሰውነታችንን እብጠት ሊያስከትል ይችላል ማለት ነው። ስለዚህ ማድረግ ያለብን የመጀመሪያው እነዚህ መድኃኒቶች ለምሳሌ አሁን የጠቀስናቸው መድኃኒቶች፣ በተለይ ደግሞ እነዚህ መድኃኒቶች የሚወስዎች ብዙ ጊዜ ብጠት የሚያስከትል ከሆነ እንደገና ደግሞ ከፍተኛ የሆነ ሳል የሚያመጣ ከሆነ ልብ የልብ ምት በጣም የሚፈጥን ከሆነ ማድረግ ያለበት አንጂዮተንሲን ሪሴፕተር ብሮከር የሚባል መድኃኒት አለ። ለምሳሌ እንደ ሎዛርታን ብለምንጠራቸው የደረጉ አይነት ኮሎዛርታን፣ ሎዛርታን፣ ባሎዛርታን ብለምንጠራው ኦልም ዛርታ ለምጠራቸው የተለያዩ ድርግ አይነቶች አሉ። እነዚህ መውሰድ ነው። ስለዚህ እነዚህ መድኃኒቶች ሳሉን በማጥፋትና ኢደማው እንዲቀንስ ያደርጋሉ ማለት ነው። በተለይ ይህ መድኃኒት ምንድን ነው ቅድም እንዳልነው እነዚህ ራስ ሲስተም የሚባለውን ነው አክት የሚያደርግ ሁለቶችም፣ አንጆቶንሲን ኮነርቲንግ ዛይም ኢንሂቢተርም አንጆቶንሲን ሪሴፕተር ብሮከርም ሲስተሙ የሚሰራው ራስ ላይ ነው ስለዚህ በተለይ ደግሞ አንጆትን ሲንቱ ብለምጠረው እንግዲህ እሱ በፕሮዲውስ በሚሆንበት ጊዜ ከፍተኛ የሆነ የሶዴም መጠን እንዲጨምር ያደርጋል። ሰውነታችን ውስጥ ከፍተኛ የሆነ ውሃ እንዲከማች ያደርጋል። ስለዚህ አልዶስትሮን የሚባለው ሆርሞን ይሄ አንቲ ዳይሬቲክስ ሆርሞን እንዲጨምር ያደርጋል ማለት ነው። ስለዚህ ያነ ቅድም ያለው እነዚህ እነ ሎዛርተን አይነት ድረጎች ወይም ደግሞ አንጆትን ሲን ሪሴፕት ብረክር ለምጠራቸው የመድሃኒት አይነቶች አክት የሚያደርጉት እንግዲህ ከፍተኛ የሆነ ሶዲየም እና ውሃ እንዳይመጠጥ እና ሪቴን እንዳይሆን ሰውነታችን ውስጥ ነው የሚከላል

ይህን ደግሞ እንዲቀንስ አልዶስትሮን አልዶስቴሮን የምንጠረው ሆርሞን እንዲቀንስ ያደርጋል። ማለት በዛ ሂደት እንደ አንቲዳይሬቲክ ሆሮን ፌክት ስላለው ያንን ማስተካከል ይችላል ማለት ስለዚህ ከፍተኛ የሆነ እብጠት ያላቸው ሰዎች በተለይ ቅድም ቅድም የጠቀስናቸውን የኢናላፕሪል አይነት ካቶፕሪል አይነት ዝርያ የሚወስዱ ሰዎች ያ መድኃኒት ተወው እብጠቱን የሚቀጥል ከሆነና ከፍተኛ የሆነ ሳል የሚኖር ከሆነ አሁን እንዳልነው እነዚህኞች መድኃኒት መውሰድ አለባቸው ማለት ነው። ይህ መዳ ይህ መልእክት ጠቃሚ ሆኖ ታገኛችሁት ለሌሎች ሸር አድርጉላቸውን እንዲማሩበት ችግራቸውን ችግራቸው እንዲፈቱበት ስለሚጠቅም ማለት ነው። ስለዚህ ላይክና እና ሸር ማድረጋችሁን አትርሱ አብራ